የባህልና ስፖርት ሚኒስቴር የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ኮሚቴ አቅርቧል። ሪፖርቱን ያቀረቡት የባህልና ስፖርት ሚኒስትሯ ሸዊት ሻንካ በሩብ ዓመቱ ኢትዮጵያን በዓለም አቀፍ ደረጃ በተለያዩ ውድድሮች ተሳታፊ ማድረግ እንደተቻለ አንስተዋል። በጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና፣ በናይጄሪያ ከ18 እና ከ20 ዓመት በታች የአትሌቲክስ ውድድር እንዲሁም በ12ተኛው ጂያንዙ ውሹ ኢንተርናሽናል ውድድር በድምሩ 22 ሜዳሊያዎች መገኘታቸውን አንስተዋል። የሀያኛው የዓለም አትሌቲክስ ሻምፒዮን አፈጻጸምን በተመለከተ ከባለድርሻ አካላት ጋር ውይይት እንደተደረገና በአጠቃላይ በአትሌቲክሱ የጠፋውን ውጤት ለመመለስ ሰፊ ቅር ተይዞ እየተሰራ እንደሆነም ተመላክቷል። ተተኪ ስፖርተኞችን ማፍራት ላይ አትኩረን መስራት ነው የዚህ መሻገሪያ መንገድ የሚሆነው። እኛ ስብራቶችን ዝርዝር ጥናት አድርገን ጥናት መሰረት ስትራቴጂ አዘጋጅተን የአምስት ዓመት ስትራቴጂ አዘጋጅተን ነው እየሰራን ያለን። ዘንድሮ የምንሰራው ስራ የሚደትል ውጤት አይመጣም። የተወሰነ ጊዜ የራሱን የሆነ ምክንያታዊ ጊዜ የሚጠይቅ ነው የሚሆነው። የተከበረው ቋሚ ኮሚቴያችንም ይሄን ሁኔታ በደንብ እንዲረዳልን እንፈልጋለን። የማናጀሮችና አጠቃላይ በዛ አካባቢ የሚዣበቡ ሕገወጥ ስራዎችም አሉ። ቅድም የአቅም ክፍተቶች ስላሉ እነዚህን ማናጀሮችም ማናጀሮች አያስፈልጉም ማለት አይደለም። ነገር ግን ስርዓትን ሕግን ጠብቆ ፌዴሬሽኑ እነዚህንም መምራት መቻል ስላለበት በዚህ ደረጃ የተፈጠሩ ክፍተቶች ቀላል አይደለም ማለት ነው። ለዛ ፍላጎት የማጣት ወደ ተለያዩ የግል ውድድሮች የማዘንበል አዝማሚያዎች መነሻቸው ከዚህ የሚወጡ ስለሆነ እነዚህም በደንብ ያየንበት ሁኔታ ነው ማለት ነው። ሀገሪቱ የስፖርት ማህበራትን ያሳተፈ የስፖርት ሙያተኞችን ያሳተፈ በተለይ ሀምሌና ነሐሴ ቀድመን የሚመለምሉ አካላትን በሀገር አቀፍ ደረጃም በክልል ደረጃም የሚገኙትን የሚመለከታቸውን ጠርተን ስልጠና ሰጥተን በዛ ስልጠና መሰረት የተለያዩ ቡድኖችን አዋቅረን በምን ለሀገሪቱ አንቀሳቅሰን ነው ተተኪ የምንመለምለው። ለአብነት በዚህ አመት ከሀያ ሺህ በላይ ተተኪዎችን ለመመልከት ችለናል። ከስፖርት መሰረተ ልማት ግንባታዎች ጋር በተያያዘ ኢትዮጵያ የ2029 አፍሪካ ዋንጫን ለማሰናዳት በሁለት ዓመት ውስጥ የሚጠናቀቁ ስድስት ስታዲየሞችን እየገነባች እንደሆነ ተገልጿል። በዚህ ጊዜ ከ12 በላይ የመለማመጃ ስታዲየሞች እንዳሉም፣ እንዲሁ ባለፉት ሶስት ወራት የአደይ አበባ ስታዲየም ምዕራፍ ሁለት ግንባታ በሶስት ሎቶች ተከፍሎ እየተፋጠነ እንደሆነም በሪፖርቱ ተመላክቷል። የሎት አንድ ግንባታ 96 ከመቶ የደረሰ ሲሆን ሎት ሁለትና ሶስትን በተያዘላቸው ቀነገደብ ለማጠናቀቅ እየተሰራ ነው ብሏል። በእኛ በኩልም እንደ መንግስትም በልዩ ሁኔታ ክትትል የሚደረግ ይህን ስራ የሚመለከት የተለያዩ ኮሚቴዎች ተዋቅሮ ስራ የተጀመረበት፣ የኢትዮጵያ እግር ኳስ ፌዴሬሽንም ከዓለም ከአፍሪካ እግር ኳስ ፌዴሬሽንም ጋር ትስስር ፈጥሮ አስፈላጊውን ፍላጎታችን ለአፍሪካ እግር ኳስ አሳውቀን መሟላት ያለባቸውን ሌሎች ጉዳዮች ደግሞ በሚጠይቁት ጊዜ እያሟላን ውድድሩን ለማለፍና ይሄን ዝግጅት ለማስተናገድ በከፍተኛ በሆነ በመንግስት ቁርጠኝነት በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ እና በዋና መሪነት ከየትኛውም ጊዜ በላይ ለስፖርት ምርጥ ጊዜ አሁን ነው ብዬ ብናገር ምንም ማጋነን አይሆንም።